ፍቅር ከቤት ወጥታ አድራሽ የሆነ አጥፍታ ብቻዋን መሆን መረጠች። እናቷም በጣም አዘነችባት። ፍቅር አሁን ላይ በጣም ትልቅ ችግርና ጭንቅ ውስጥ ትገኛለች። አባቷንም ደውላ ውሰደኝ አለችው። አባቷም ደግሞ እንደማይወስድ ያስነግራት በጣም አዘነች። እንግዲህ ፍቅር የተደበቀችው እና የሄደችው እስከዛሬ ባላጋራ ይብላ ከምታጣላት ወይም ደሞ ጥፉ ነው ከምታደርገ፣ ከቤዛ ጋር ናት። ቤዛም ደሞ እሷን ማጥፋት ትፈልግ ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ፣ ረቢል ዓለሚን ሰላማችሁ በአሁኑ ሰዓት እንግዲህ ክፍቅር በጣም ሀዘን ላይ ውስጥ ናት። ራሷን ድብርት ውስጥ ጨምራ ከራሷ ጋር እየተጣላች ትገኛለች። እንደ ማንኛውም ሰው እየወጣች፣ እየተዝናናች፣ የአየር እየተቀበለች ሳይሆን ከራሷ ራሷን እያጨናነቀች ቁጭ ብላ የምትገኝ ናት። የእሷ ችግር ግን ራሷና ራሷ ናቸው እንጂ የሚያውቁት ማንም አይፈታላት። እናቷ ለምንድን ነው እማትንቀሳቀሹ? ለምንድነው ነው ድብርት የሆነሽው? ምንድነ ምንድ ነው ምትጫነቅ? ምሰለሽ ዝም ብለሽ ታኝተሽ ሚንታቤት እያለች ብትነግራት ችግሯና ወይ ብትላትም አልነገረቻትም። እንዲሁም ደግሞ እሩታም ደግሞ እንዴት ቀርባ ብትላት ቢያለች አሁን እንጂ የኔትን እያለች በፊት የሚጣሉት እያነሳች ቂም ይዛ አልነገርም አለች። ነገር ግን ሩታ ከልቧ ነበር የቀረበቻት። ፍቅር እንግዲህ በብዙ ነገር ተጎድታለች። ዴቭን የራስ ያረጋለሁ ብላ ብዙ ሄዳለች። ነገር ግን ዴቭና አዴ ደግሞ ሊለያዩላቸው አልቻሉም። ወደፊትም እንደሚጋቡ ሽምግልና መላክ ላይ ደርሰዋለ። እንግዲህ ፍቅር ዋጋ ያስከፍላል። ከፍላ እንግዲህ እንዱ መቃቷና አይኗ እያየ አዴ ስታገበው ደግሞ በጣም ይከብዳል። ለዚህም ነው ራሷን ተሰው ያገኘችው።

ሲኖሩ ሲያይ እንደገና ደቡብ ወላታት ይቅር እያላን ነበር። እሷም ይቅር አልሁም ብላ ሸኝተዋለች። ጥሩ አድገሻለ። ምክንያቱም አንዳንዴ እኛ ከደማና እንደገና በጣም ራሳችን ከጠላም በኋላ ነው የሚመጡት። ይህ ደግሞ መሄዳቸው አይ ማይቀርም፣ ወገም ደግሞ እንደዙ አስጠቅሰው እንሄዳሉ። ስለዚህ አንድ ጊዜ ከኛ መራቅ ከጀመሩ ያው እንድልቁ መተባበር ነው ያለብን። ሌላ ደግሞ ለሌሊዬ ትልቅ ትልቅ ነገር ነበር። ሲሰጣት የኖረው በጣም እንደሚወዳት እና በጣም ብዙ ነገራቶች እንደሚጋፈጥላት እያሳያት ነበር። ነገር ግን ደግሞ ልቧን ሰብሯት አለ ቢዛ እንግዲህ ፍቅርን በገንዘብ ተቀብላ እዛ እንድትቀመጥ ቤቷ የተቃረገቻ በኋላ በጣም እያሰቃየቻ ነበር፣ እያነቀቻ ነበር። እሷን እንግዲህ ለማስወገድ ማለት ነው። ምክንያቱም በቀደም በፍቅር እጅ ነውን በፍቅር ስም ነው ያለው የመሬቱ ካርታ ብላት እሷንም ለማጥፋት ታንዲሮቴ በመርዝ ሞክራት ነበር። ቤቷ ሰራተኛ እንደሆነች ማለት ነው። እናም አሁን ደግሞ ቤቷ ይዛዳ ፍቅርን በጣም ጉዳት ነበር። ነገር ግን ታውታታለች ብርም ለካላታለች እኮ እንግዳ ግን አሁን ተናቷ ጋ የምትግባባትን መንገድ እየፈለገች ነው ማለት ነው። ምክንያቱም የፍቅርናት ቤዛን ሁለተኛ ዝቤት ሊያገኙ ያባራን ነበር ማለት ነው። እናም አሁን እንድትገባ ቤዛ ወደ ፍቅርናት መታ መግቢያ ሰበብ አድርጋለሁ እያለች ነው። እንግዲህ አሹ አሹና ሮማን ሆነው እንግዲህ ቤት ውስጥ ስራ እየሰሩ ነበር እና ደግሞ እነሱም አስቸጋሪ ነገር ውስጥ ገብተዋል እንግዲህ እናቲቱ የፍቅርና ና ወጣኝ ብለው አንድ ላይ ሲጨዋቱ ተደርሶባቸው በጣም ተጨንቀዋል ማለት ነው በጣም ነው ያሳዝን ምግብ እየበሉ እንግዲህ ስትመጣባቸው ድንግጥ ብለው መነሳቱ ከምግቡ ላይ በጣም ነው የሚያሳዝነው